ሲያስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችን እንሆ ጀምሯል። አዳዲስና ኦታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርእስተ ዜናዎችን እንነግራቸዋለን። አብራችሁን ቆዩ። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋይጠው ቢያንስ ስምንት ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። ሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴድሮስ አድሃኖም ገለጹ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ዝርዝር ዜና እንገባለን። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴድሮስ አድሃኖም ገለጹ። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት አብዛኞቹ ህጻናት፣ የጤና ባለሙያዎች የሆኑት አርባ ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገብረ ኢየሱስ ገለጹ። በጤናው ዘርፍ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ነው ሲሉ ዶክተር ቴድሮስ በኤክስ ገጻቸው ላይ አስፍረዋል። ኮርዶፋን በተሰኘው ግዛት በምዕራባዊ ክፍል የሚገኘው አልሙጅላ ሆስፒታል ባለፈው ቅዳሜ ዕለት ነው ጥቃት የተፈጸመው። ሆስፒታሉ ሶስት ዓመት በያዘው የሱዳን የእርስ በእርስ ጦርነት ተፋላሚ የሆነው ጦርና ፈጥኖ ደራሽ ኃይሉ ከሚፋለሙባቸው ግንባሬ መካከል በቅርብ ይገኛል። የፈጥኖ ደራሹ ኃይል እንዲሁም ሁለት የሱዳን የሲቪክ ድርጅቶች ጦሩን በሆስፒታል ላይ ጥቃት ለመፈጸም ከሰውታል። ጦሩ በቀጠለበት ውንጀላ ላይ የሰጠው አስተያየት የለም። ደም አፋሳሹ የእርስ በርስ ጦርነት በዓለም የከፋ ሰብአዊ ቀውስ ያደረሰው መሆኑን የተባበሩ መንግስታት ድርጅት በድጋሚ ገልጸውታል። በጦርነቱ በዳርፉር የደረሰው የዘር ማጥፋት ጨምሮ በሀገሪቱ በሺ የሚቆጠሩ ንጹሐን ተገድለውበታል። እንዲሁም በሚሊዮን የሚቆጠሩ ዜጎች አፈናቅሏል። ሁለቱም ወገኖች በሕክምና ተቋማትና ሰራተኞች የጦር ወንጀል በመፈጸም መከሰሳቸውን ቢቢሲ አረበኛ መረጃ አሳይቷል። በሙግላንድ የሚገኘው አልሙጅላ ሆስፒታል በአካባቢ አገልግሎት የሚሰጥ ብቸኛ የጤና ተቋም ነበር ሲሉ የሱዳን ዶክተሮች ኔትወርክ አስታውቋል። ጥቃቱ ከተገደሉት ከ40 በላይ ሰዎች ውስጥ ስድስት የህፃናት እንዲሁም አምስት የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም ጤና ድርጅት ጽህፈት ቤት እሁድ እለት ገልጿል በርካታ ሰዎች መጎዳታቸውን ጽህፈት ቤቱ አክሏል ሆስፒታል ውስጥ የሚባሉ የኩላሊት እጥበት ወይም ዳያሌሲስ ጨምሮ ሌሎች አገልግሎት ሲሰጥ እንደነበር በሁለቱም ተፋላሚ ወገኖች የሚፈጸሙ ጥላቶች የሚመዘግበው አንድ አደጋ ጊዜ የህግ ባለሙያዎች ቡድን ገልጿል የሱዳን ዶክተሮች ኔትወርክና እንዲሁም የአደጋ ጊዜ የህግ ባለሙያዎች ቡድን ቅዳሜ እለት በሆስፒታል ለተፈጸመው ጥቃት ተጠያቂ የሱዳን ጦር መሆኑን ገልጿል። ኔትወርክ ለጥቃቱ ምክንያት ባልሙጅላድ ሆስፒታል የሰፈሩ ፈጥኖ ደራሽ ኃይል ተዋጊ ለመግደል በሚል እንደሆነ ገልጿል። ፈጥኖ ደራሽ ኃይሉ በሆስፒታሉ ላይ ተዋጊዎች አስፍሯል ስለመባሉ የሰጠው ምላሽ የለም። የሱዳን ጦርም የዶክተር ኔትወርክ ባቀረበው ክስ ላይ ያለው ነገር የለም። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭተው ቢያንስ ስምንት ሰዎች ሲገደሉ በመቶ የሚቆጠሩ ቆስለዋል። በኬንያ ፕሬዚዳንት ዊልያም ሩቶ መንግስት በመቃወም በሺ የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰው ግጭት በትንሹ ስምንት ሰዎች ሲገደሉ አራት መቶ ደግሞ መቁሰላቸው ተገልጿል። እንደ ሪፒ አቆጣጠር በ2024 በአገሪቱ የተቀሰቀሰው ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት በማሰብ በናይሮቢና ሌሎች ከተማ አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋኝተዋል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በ ማሰማት ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣይ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙኃን ተቃውሞ ሰልፈኞች በቀጥታ ቴሌቪዥን የሬዲዮ ስርጭት እንዳያስተላልፍ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማ ናይሮቢ የሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንት መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳይደፈረስ አሳስቧል። ፖሊስ ተቃውሞ ሰልፈኞቹን ወደ ፕሬዝዳንት መኖሪያ እንዳይጥሱ ከልክሏል። ፕሬዝዳንቱ የተቃውሞ ሰልፈኞች የኬንያ ሰላም ማደፍረስ የለባቸውም፣ ነገር ግን ሲበላሹ የምንሄድበት ሌላ አገር የለንም፣ ሀገራችን ሰላም መጠበቅ የኛ ሃላፊ ኃላፊነት ነው ሲሉም አክለዋል። ፕሬዚዳንት ዊልያም ሩቶ ይህን ያሉት በባህር ዳርቻዋ ከተማ ክሊፍ እየተካሄደ የነበረው የቀብር ስነ ስርዓት ላይ ነው። ፕሬዚዳንቱ በናይሮቢ የሚገኘው መኖሪያ ቤታቸው አለመኖራቸው የተረዱት ተቃውሞ ሰልፈኞች ወደ ቤተ መንግስቱ ለመሄድ ሞከረው ፖሊሶች ዋና ዋና መንገዶች በተለይ ወደ ቤተ መንግስቱና ፓርላማ የሚወስዱት ለመዝጋት ሽቦና መሰናክሎች ተጠቅመዋል። መንግስት ረቡዕ በተካሄደው ተቃውሞ ሰልፍ የሞቱ ሰዎች ቁጥር እስካሁን ይፋ አልተናገረም። ነገር ግን የኬንያ የህክምና ማህበርና የኬንያ ህግ ባለሙያዎች ማህበር ፖሊስ ሪፎርም ዌርኪንግ ግሩፕ ጋር ባወጡት መግለጫ በትንሹ ስምንት ተቃዋሚ ሰልፈኞች መገደላቸውን አስታውሷል። ከተጎዱት 400 ሰው መካከል 86ቱ ልዩ የህክምና የሚያስፈልጋቸው ሲሆን ስምንቱ በጥይት ቆስለው ነው። ጉዳቱ ከደረሰባቸው መካከል ሶስቱ የኬንያ ፖሊስ አባል መሆናቸው መግለጫው አክሏል። የሰብአዊ መብት ተሟጋይ ድርጅት አምኒስቲ ኢንተርናሽናል ኬንያ የሟቾች ቁጥር 16 አድርሶታል። አንድ አሚን ሙዴ የምትባል ሰልፈኛ ተቃውሞ ሰልፍ ለምን እንዴት ተቀላቀለች ለቢቢሲ ስትናገር የልጆቼ ወደፊት እድል ለመታገል ነው ብላለች። እንደ ሀገር በተለይ በትምህርትና በሌሎች ነገሮች ወደ ትክክለኛ አቅጣጫ እየሄደ አለመሆኑን ይሰማኛል። የሀገሪቱና አመራሩ እኛን የሚያዳምጡብን ጊዜ አሁን እንደሆነ ይሰማኛል። በናይሮቢ በነበረው ተቃውሞ ሰልፍ ላይ የተቀረጹ ተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኩሱ፣ ተቃውሞ ሽፋን ለማግኘት ሲሯሯጡ፣ ሲያስሉ፣ አይናቸውን ሲከላከሉ ያሳያል። በከተማዋ መሀል ተቃዋሚ ሰልፈኞች በተዘጉ ሱቆችና ባዶ ጎዳናዎች መካከል አልፈው ተቀብለው ተቃውሟቸውን ሲያሰሙ ነበር። ባለፈው ዓመት በዚህ አካባቢ የተገደሉትን የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሐዘንተኛ ቤተሰቦች፣ እምቢተኛ ወጣት የአበባ ጉንጉኖች፣ በእጅ የተጻፉ ማስታወሻዎች ይዘው ታይተዋል። አንዲት የኬንያ ባንዲራ የለበሰች ወጣት ሕዝባዊ ተቃውሞን ለማስቆም የሚሞክር የጸጥታ ኃይል የተገደሉት ሰዎች ስም ዝርዝር የያዘ ፖስታ ይዛ ነበር። ወደ ሶስተኛው የዜና ትንታኔያችን ስናልፍ እሁድ ለት የዘላ አንበሳ ድንበር ከአምስት ዓመት በኋላ ለመጀመሪያ ጊዜ ተከፍቶ እንደነበር የአካባቢ ማህበረሰብ ተናግረዋል። በ2013 ዓ ም በፌዴራል መንግስትና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላ እነርሱን ተከትሎ በነበረ ፖለቲካው ጥረት የዘላ አንበሳ ድንበር ተዘግቶ ነበር። እሁድ ለት በሁለቱ ማህበረሰቡ አማካኝነት ድንበር ተከፍቶ ነዋሪዎች ሲገናኙ የሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ ዘላ አንበሳ ከተማ የሀገር ሽማግሌዎች፣ ሃይማኖት አባቶች ባሉበት ቤተሰቦቻቸውና ወዳጆች ዘመዶች ዳግም ተገናኝተዋል። ድንበሩ የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደ ከሁለቱም መንግስታት ድጋፍ ሳይደረግ በአካባቢ ማህበረሰብ አንቂዎችና የማህበረሰብ ተወካይ አነሳሽ መሆኑ ተሰምቷል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል መንግስትና የኤርትራ ባለስልጣን ይሁንታ ማግኘቱን አመላክቷል። ድንበሩ ተከፍቶ ዳግም ነዋሪ ሲገናኙ ብዙ በስሜት የሞላ ሲሆን ረጅም ጊዜ የቆየ ነውም ሲሉም ገልጸውታል። አምስት ዓመት በዓለም አቀፋዊ ድንበር ምክንያት የተለያዩ ቤተሰብ፣ ወዳጅ ወታደሮች የሚጠብቁትን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዘላንበሳና አካባቢ ነዋሪዎች የሁለት ዓመት ደም አፋሳሽ ሰሜን ኢትዮጵያ ጦርነት ጥቅምት 23 2015 ዓ ም በፕሪቶሪያው ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚና ማህበረሰብ ጉዳት አስከትሏል። በርካታ ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዘላንበሳ 30 ኪሎ ሜትር ርቀት የምትገኘው አድግራት ከ55 በላይ ነዋሪዎች መጠለያ ጣቢያ ውስጥ ይኖራሉ። ምንም እንኳ የሰሜኑ ጦርነት ካበቃ በኋላ ላለፉት ቢሆንም ድንበር ግን በሁለቱም ሀገር መካከል የተፈጠረው ቅራኔ ምክንያት ዝግ ሆኖ ቆይቷል። እሁድ ከነበሩ መከፈት የተገነኙት ሰዎች ያለፈው ይበቃል በሰላም ጠረጴዛ ዙሪያ ቁጭ እንበል የተሻለ ፀሐይ ጊዜ አንግባ ሲሉም ተሰምተዋል። አንዲት የትግራይ እናት እንደ ህዝብ መብት መነገድ እንፈልጋለን፣ እንዲሁም ከዚህ ቀደም በማህበራዊ ሰው ህዝባዊ መገኘት እንፈልጋለን። የእነርሱ ቤተሰቦች እንዳሉ የእኛም ቤተሰቦች እዛሉ፣ የምንፈልገው ሰላም ነው ስትል ለቢሲ ተናግራለች። ነገር ግን ጦርነቱ የደረሰው ጉዳት ለመጠገን በርካታ ስራዎች መሰራት ይጠበቅበታል። የዛላምበሳ መሰረተ ልማቶች ኢትዮጵያ መንግስት የዘረ የተዘጋ ቢሆንም ጥገና ለማካሄድ ከፍተኛ መዋለ ንዋይ እንደሚጠይቅ ነዋሪዎች ይናገራሉ። የውሃ ጤና፣ እንዲሁም የትምህርት ተቋማት ጉዳት ደርሶባቸዋል። ያከል ማህበረሰብ ለጋሽ ቀስ በቀስ እየገነቧቸው ይገኛሉ። ኤርትራ ነፃነቷን ካገኘች ሶስት አስር ዓመታት ያለፈ ሲሆን የሁለቱም ሀገራት ግንኙነት በውጥረት የተሞላ ድንበሩ ለበርካታ ዓመታት ተዘግቶ ቆይቷል። ጠቅላይ ሚኒስተር አብይ አህመድ ወደ ስልጣን ሲመጡ ከፕሬዚዳንት ኢሳያስ አፈወርቅ ጋር ታሪካዊ ሰላም ስምነት ከፈረሙ በኋላ ለአጭር ጊዜ ቢሆንም የሁለቱ ሀገራት ድንበር ተከፍቶ ነበር። ስምነቱ ጠቅላይ ሚኒስተር አብይ አህመድ የኖቤል ሽልማት እንዲያገኙም አድርጓል። ይህ እርምጃ መጀመሪያ ተስፋ የፈነጠቀ ቢሆንም የትግራይ ጦርነት መቀስቀስ ግን ነገሮች ሁሉ በሙሉ ቀይሮታል። በስነ ሥርዓቱ ላይ ለመገኘት በኤርትራ ሰንፊ መምጣት የተናገረው ነቢያ ቶወልደ ኪሮስ ዛሬ የጀመረው ሰላምና እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ብለዋል። ሰላም በሳን ጥለው ለአምስት ዓመታት በዓድግራት የስደተኞች መጠለያ የሚኖሩት ወይዘሮ አምለት ዛሬ በተዘጋው ቤቴን ለማየት መጣው አሁን በኋላ ልጆችን ይዤ ቤቴ መኖር ቀጥላለሁ ሲሉም ተናግረዋል። የአካባቢ ነዋሪዎች በወቱ በጋራ ይኖሩ የነበሩ ቤተሰቦች ቤተሰቦቻቸው በጦርነት ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰብ ተወካዮች ሰላምና እርቅ ተጀምረዋል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤተሰቻቸው ተመልሰው ህይወታቸው እንዳግም መገንባት እንደሚጀምሩ ጥሪ አቅርበው ይሁን እንጂ አሁንም ተግዳሮቶች አሉ ብለዋል። የተዘረፉ ንብረቶች፣ የወደሙ ቤቶች፣ የአገልግሎት ያለመኖር ና በሺህ የሚቆጠሩ ተፈናቃዮች ቤተሰቦች በህይወት ዳግም መልሶ ለመቋቋም ቀላል አያደርገውም ብለዋል። ከዚህም በተጨማሪ ደግሞ በአካባቢ ማህበረሰብ መካከል የተረሰው ስምምነት በኢትዮጵያ ና በኤርትራ መንግስት መካከል በአዲስ መስመራ እንዴት እንደሚተረጎም ግልጽ አይደለም።